በሩ አልተዘጋም። በሩ አልተቆለፈም። ወዳቼ እግዚአብሔር አብ አንተ እስከምትመጣ ድረስ እጁን አሁንም እንደልጁ በኩል ዘርግቷል። አንተን እየጠበቄ ነው። ዋሌ ወደዛ ቦታ የገቡት የእንስሳት ዘር የሆኑት ሁሉ ገብቷል። የሚገርፍ ነገር ቢኖር ኢየሱስ የሞተው ለሰው ልጅ ሁሉ ነው። ኢየሱስ በኢየሱስ በኩል ነው ጥቁሩ የእግዚአብሔር መንግስት መግባት የምችለው በኢየሱስ በኩል ነው። ነጩ ወደ እግዚአብሔር መንግሥት መግባት የምችል እግዚአብሔር አብ ሌላ በርን አያቅም። ከኢየሱስ ውጪ በሌላ በኩል እገባለሁ ብትል መግባት አትችልም። ለምን ካልክ በኢየሱስ አብ ቀኝ ላይ ተቀምጦ የሚታየው ኢየሱስ ብቻ ነው። በሩ በኢየሱስ በኩል ብቻ ነው። እግዚአብሔር አርባ አራቱ መንገድ አያውቅም፣ አያውቅም። እግዚአብሔር አብ የሚያየው መንገድ ማናው ካልክ ኢየሱስ ብቻ ነው። በማርያም በኩል እኔ የእግዚአብሔር መንግሥት እገባለው ብትል መግባታት ትችልም። በገብርኤል በኩል እገባለሁ ብትል መግባት ትችል። ምክንያቱም ስላንተ ሆኖ የሚታየው ኢየሱስ ነው። ስለዚህ ጳውሎስ እንደተናገረው፣ ጴጥሮስ እንደተናገረው፣ ሐዋርያት እንደሰበኩት የመዳን ቀን ዛሬ ነው። የመዳን ቀን ዛሬ ነው። ከዚህ ከጥቂት ደቂቃ በኋላ ምን እንደሚፈጠር አታውቅም። ወዳቸ ም ንጋቴ አካትም እንዳለ አታውቅም። ታው ስለ ሥጋ ሕይወት አትጨነቅ። እሱ ከግዜያት በኋላ የሚያልፍ ነው። ግን የማያልፈው ስለልማ ሕይወት አለ። የስለልማ ሕይወት ደግሞ ዛሬ ማስተካከል አለብን። እግዚአብሔር እጁን ዘርግቷልባን ተዙርለ ኢቴ አንቺን የጠበቀ ነው። ወንድሜ፣ አንተን የጠበቀ ነው። ንጬ ሆይ ያለ ነው ደግሞ ትናንትና ዛሬ ከሁለት ሺህ ዓመት በፊት የፈሰሰው ደም ዛሬም ትኩስ ነው፣ አልቀዘቀዘም። ወዳጀ ስማልን እስያስ ስለ ኢየሱስ ሰብኳል። ማርያም ኢየሱስን እንደምትወድ ተናገረች። ማርያም ግን እንደምትማለዳል አልተናገረም። ሙሴም እንደዛው፣ ኤርምያስም እንደዛው፣ ነቢያቶች ሁሉ እንደዛው። መላክቶች ስለ ኢየሱስ ተናግሯል። ስለ ሌሎች ፍጥረታት የተናገሩት መላአክም፣ አድቃንም፣ ነቢያትም፣ ሐዋርያትም የሉም። ስለዚህ የተነገረው ቃል ሁሉ ሊፈጸም ነው። ወዳችን በተለያየ በሁነማት ዳርቻ ላይ የእግዚአብሔር ቃል እንደተናገረው ሁሉ የተፈጸመ ነው። መንግሥት በመንግስት ላይ ይነሳል ተብሎን እኸው ተነስቷል። ወንድም በወንድም ላይ ይነሳል ተብሎን እኸው ተነስቷል። በተለያየ ስፍራ ላይ የምድር መንቀጥቀጥ ይሆናል ተብሎን፣ ሆኖል አልቋል። ሆዳንቼ ሄ የዓለም ፍጻሜ መጨረሻ ነው። ስለዚህ ና ግባ፣ ወደዚህ ሕይወት ና ግባ። ኢየሱስ የጠበቀ ነው ነው። ከዚህ ሰዎች በጌታ በኢየሱስ ፍቅር መንግሥተ ሰማያት ደርሳለች፣ መንግሥተ ሰማያት ቀርባለች። እግዚአብሔር እናንተን እየጠበቀ ነው። እግዚአብሔር እናንተን እየጠበቀ ነው። የልጁ የኢየሱስ ደም ዛሬም ስላንተ ትኩሶ ነው እየጠበቀ ነው። ሕይወት ማግኘት አለ ወዳጄ፣ ሕይወትን ማግኘት አለ ወዳጄ። ስለዚህ የፈሰሰው ደም የፈሰሰው ደም ዛሬ ላንተ ነው። አንተ ዛሬ አልሰማውም ብትል ጆሮ እኔ ሰምቻለሁ የከለከለው እሱ ነው ይላል። እኔ ዛሬ አላየሁም ብትል ዓይን ወኔ አይቼዋለሁ ግን የከለከለች እሷና ትላል። ስለዚህ ዛሬ የተዘረጋውች ላንተ ስለሆነ ዛሬ የትረገዎች ላንኪ ስለሆነ ከዚህ ጌታ ጋር እንድትታረቁት ጥሪ አቀርብላችኋለሁ። ወዳጆች ዛሬ ወጣትነት ምንም ሊያሳይ ይችላል። ምን እንደ ምንም ልትወቅት ትችላላችሁ። ነገ ግን ከባድ ቀናል። ነገ ግን ከባድ ጨለማ የሆነበት ቀናል። ዛሬ በኢየሱስ በኩል አልገባም ብት ነገ ደግሞ በማንም በኩል ይገባለሁ ምት በጣም አንድ የምደንቀው መልእክት ልናገር ወደዚህ ወደ አዲስ በተለያዊ አቅጣጫ ላይ መንገድ አለ። በግራ በቀኝ መንገድ ታገኛለህ። ከታችም ከፊትም ከኋላ መንገድ ይገኛል። የእግዚአብሔር መንግስት ለመግባት አምሳ መንገድ የለም፣ የለም። የእግዚአብሔር መንግስት መግቢያ በሩ የመግቢያ መንገዱ ማነው ካላችሁ፣ እርሱ ኢየሱስ ይባላል። ደሙን ያፈሰሰ ኢየሱስ ይባላል። ስላንተ የተገረፈ ኢየሱስ ይባላል። ስላንቺ የሞትው ኢየሱስ ይባላል። ሪተ ኢየሱስ ይወድሻል። ስላንቺ ሞቷል። ስላንተ ሞቷል። ስለዚህ ከዚህ ጌታ ጋር እንድታረቁ ይህን መንገድና ሳችኋለሁ። ጌታ ኢየሱስ ይባርካችሁ። ሰላም